በኛ መሰብሰብ የሚቀጥል ልግስና የለም። አረ በፍጹም እንደ ሰበሰበን እንዲሁ እንዲሁ መጽሐፍ እንደሚናገር የምህረቱን ባለጠግነት ያሳይ ዘንድ ስለወደደ ስለወደ ከየጠራን ከሎዶባር ሩቅ፣ ከቤተ መንግስቱ ሩቅ፣ ከጥሪው መንግስት ሩቅ፣ ከጽድቅ ብርሃን ሩቅ የነበር ነው እሰፈር ድረስ ባይመጣ ኖሮ ይህንን ልላቸውበት እኛ ሰፈር ድረስ ባይመጣ ኖሮ እንዴት ተንጠራርተን እንወጣሁ ነበረ? የትኛውም አቅም ካለንበት ሊያስወጣን አይችልም። ራሱ መጣ፣ ራሱ ፈለገን፣ ራሱ ጠየቀን፣ ራሱ አስገባን። የቸርነት አምላክ የቸርነት ንጉስ፣ ብቻውን፣ ብቻው፣ ብቻው በቃ። ይህንን ልላቸው በምን በቸርነት ና እንዴት ነው ምኖር በቸርነት ሳመልክ ምን እያሰብኩ ቸርነቱን እንደኔ ማን ነው እያልን እንደኔ ማን ነው እንደኔ የረዳው ማን ነው ሮጥ ሮጥ ብዬ አይደለም እዚህ ቤት የገባሁት ችዬበት አይደለም የሆነ የሆነ ነገር ሞክሬ አይደለም ፈልጎ አምጥቶ የማልጠቅመውን እኔን የስሙ ክብር መሸከሚያ አደረገኝ ቸርነት ቸርነት እኔ እንጃ የእናንተን አላቅም ግን ጠይቃችኋለሁ የእናንተን አላቅም ምን እንዲ ያለ እንዴት የተሻለ በጎነት ቢገኝብን ይሁን ፊተኛ ያደረገን እንጃ እኔ አላቅም የእናንተን የእኔን ግን አውቀዋለሁኝ እኔ ለበጎነት የተጠጋ ማንነት እንደሌለኝ ነው የማውቀው ከፍጥረታችሁ ነው የሚለው መጽሐፍ ቅዱሳችን ከፍጥረታችሁ የቁጣ ልጆች ነበራችሁ ጠጋ የሚል ለጽድቅ የተመቸ አይነት ማንነት ላይ አልነበርንም ነገር ግን ይላል መጽሐፍ ቅዱሳችን እንደሚነግረን በኃጢአታችንና በበደላችን ሙታን በነበርን ጊዜ ከክርስቶስ ጋር ሕይወት ሰጠን ደስ የሚለው እሱ ነው። ጸጋው በእምነት ሆኖ አድናችኋል፤ ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም፤ ማንም እንዳይመካ በስራ አይደለም። ሰርቶት ነው፣ ሰርቶት ነው። መልእክተኛው ከተማውን ሞላ። መጣ ኢየሱስ ፈለገን፣ ያለንበት ጉድጓድ ማሰ፣ የገባንበት አዘቅት ውስጥ እጁን ለቀቀ፣ ጨለማውን ገፈፈው፣ የብርሃን ኃይል በኛ ላይ ወጣ። እንደገና ወደደን፣ እንደገና ታረቀን፣ በቸርነት በቸርነት መቸርና መንፊቦስ እንዴ ገባ? በምን መንፊቦስ በዘመድ ገባ? አረ ዘመድ የለውም ጠላት ነው። አረ ጠላት ነው። መንፊቦስ በምን ገባ? ሮጥ ሮጥ ብለ ነው? ጡንቻ አለ? አረ ጡንቻ የለውም፣ እንደውም ሽባ ነው የሚለው እየተንፏቀቀ ነው የሚሄደው። መንፊቦስ በምን ገባ? ትንሽ የሆነ ጥበባ? አረ የጥበብ አይነት ጥሪ አይደለም። ጥበበኞች ሰልፋቸው ረጅም ነው፣ እነሱ ኋላ ቢሰለፍ አይችልም ሊገባ። በምን ገባ? በቸርነት ቸርነት የሚባል ቀዳዳ፣ ቸርነት የሚባል በር ተከፈተ። ረጅሙን ሰልፍ አቀለለው፣ ትልቁን ሰልፍ አቀለለው። ቸርነት ቸርነት። እኔ ቤተሰቦች ምን ያቆመናል? ምን አገናኘን? በቃ እንዲህ ነው የሚጨርሰው። ከዛ ከአዲስ ዬ ጋር እንቀጥላ ምን አገናኘን? ምን አመጣን? እንዴት ቻል ነው በቸርነት፣ በቸርነት እሱ አይደለ ድንቁ። አጠገባችሁን ያሉ ሰዎች እኮ የሚደነቁ ስለዚ፣ አሁን እናንተ የእግዚአብሔር ልጆች ናችሁ። አዎ አሁን እኛ የእግዚአብሔር ልጆች ነን። እኔ ኮሱ ነው እኮ የሚቀረው። አሁን እናንተ የዘላለም ሕይወት አግኝታችኋል። አዎ የዘላለም ሕይወት አግኝተናል። አሁን እናንተ የኃጢአት እዳችሁ ተከፍሏል። አዎ እኛ የኃጢአት እዳችን በምን በቸርነት ነው፣ በቸርነት። የትኛው ጡንቻ ነው የኃጢአትን እዳ መክፈል የሚችለው? የትኛው ጽድቅ ነው እግዚአብሔር ፊት ሊያቆም የሚችለው ከቸርነት ውጭ ተገረሙ፣ በኢየሱስ። በቃ እንደዚህ ማርጀት ደስ አይልም። ጌታን እየወደዱ የተነካንበትን የፍቅር መነካት እያፈቀሩ ይየነቁ እንዳይነካብን እየተጠነቀቀን በሌላ የለንም። በቃ ይሄ ልላችሁ ነው፣ ሌላ የለንም። ምክንያት በምን ነው ስለ ባህር በቸርነት አላቅም፣ እኔ አላቅም። ታስታውሱ እንደነበረ ትንቢተ ኢሳይያስ መጽሐፍ እንደሚነግረን ዋው፣ በጨለማ ይሄድ የነበረ ህዝብ ገምቱ ብላችሁ ይሄን ቃል ባናቀው ባናቀውና ይሄን ቃል እስኪ ገምቱ ብላችሁ በጨለማ ይሄድ የነበረ ህዝብ መንገድ ጠፋበት ነው እኮ በጨለማ ይሄድ የነበረ ህዝብ ተሰነካክሎ ወደቀ ነው ገምቱ ብላችሁ በጨለማ ይሄድ የነበረ ህዝብ የጠፋ መሀል ላይ ግን ሌላ ታሪክ በጨለማ ይሄድ የነበረ ህዝብ ብርሃን አየ ማይገናኝ ነገር እኮ ነው በምን በቸርነት በሞት ጥላ የተቀመጠ ታላቅ ብርሃን ነው። እኔ ቤተሰቦች ቃሉን በደንብ እንደምታስቡልኝ ያስባል። እየደነገጣችሁ አምልኩት። ትዝ እያላችሁ ሜንፊል ውስጥ እንደዛ አይመስላችሁ? እንደተገኘ እዛ ቤት በቃ እንደሆነ አደለም የሚያስበው የማይጠቅም እንደነበር በእሱና በሕይወቱ መካከል ግን ቸርነት እንደገባ የንጉሱን ፊት ሁሌ ማየት ዋው! እኔ ቤተሰቦች በእግዚአብሔር በአምላካችሁ ፊት ስትሆኑ በምን እንደቆማችሁ፣ በምን እንዳዳናችሁ ትዝያ አላችሁ። የሚያስቀጥላችሁ ነው ያስጀመራችሁ። እውነት በቸርነት የገባ በጡንቻ አይደለም የሚቀጥለው አሁንም ተደገፉ ቸሩ ላይ የለንም። መጀመሪያ የሌለን ጡንቻ በመግባት ከየት እናመጣዋለን? እና መጽሐፍ እንደሚነግረን ሁለተኛ ቆሮንቶስ መጽሐፍ ምዕራፍ ሶስት ላይ ታስታውሱ እንደነበር ብቃታችን ከእግዚአብሔር ነው እንጂ ከእኛ አንድም እንኳን እንዳይደለን እናስባለን። እኛ ራሳችን የበቃን እንደሆነን አንቆጥረም አለ ሐዋርያ ቅዱስ ጳውሎስ። ከየት መጥቶ ከየት መጥቶ። የምታቁት ቃል እኮ ነው። በሁሉ እንገፋለን እንጂ አንሰበርም ይላል እና እንመነታለን እንጂ ተስፋ አንቆርጥም፣ ይልና እንዴት ሲባል የኃይሉ ታላቅነት፣ እኔ እንዴት ነው የምፈነድቀው? የኃይሉ ታላቅነት ከሱ እንደሆነ ሊያሳይ ሲፈልግ አለ ስንለው፣ ይሄን የከበረ መዝገብ በሸክላ እቃ ውስጥ ይሄ ሸክላ እቃ ይችለዋል? አይ፣ ሌላ ኃይል አለ፣ ነው እኮ የኃይሉ ታላቅነት። የሸክላው አይደለም፣ ይሄን መዝገብ መሸከም አይችልም ሸክላው፣ እና አይ፣ ሌላ ኃይል ውደዱስ ጌታን ከልባችሁ አምልኩት፣ ከልባችሁ ተገኙለት። እግዚአብሔር ጨክናችሁ ለፉለት፣ እየገባችሁ በምን እንዳዳናችሁ፣ ስኬታችሁ ነው ኢየሱስ። የወጣልን ሎተሪ ኢየሱስ ነው፣ ለአማኝ ወጥቶልናል። ትልቅ ፀሐይ፣ የጽድቅ ፀሐይ። ቅድም እንዳልነው ቃል በጭለማ የሄደ ነበረ ብርሃን አይቷል፣ ሆኖልናል

እንዲሁ የእግዚአብሔር ልጅ እና ጠንቀቅ አድርጋችሁ ያዙት፣ ውድ ስለሆነ ያዛሩ፣ ጥብቅ በሉበት፣ ልጥፍ በሉ ኢየሱስ ላይ። እግዚአብሔር ይሄን ጸጋና ሞገስ ያብዛልን። እንጸልይ ሁላችን።